በማስረጃና በመረጃ ለአንባቢ ለተመልካች የምናቀርብበት የዩቲዩብ ቻናላችን ነው። ስለዚህ ፈለገ ጥበባትን ላይክና ሸር ሳብስክራይብ በማድረግ ፕሮግራሞቻችን ትከታተሉ ዘንድ በትትና እንጠይቃለን። ለዛሬ የምናነሳው ሀሳብ ደግሞ ብዙ አወዛጋቢ የሆነ ዓለም ያልፈታችሁ ታላቅ ሚስጥር ስለሆነው ስለኖህ መርከብ ነው እና አንዳንድ መረጃዎችን ማስረጃዎችን የጥንት ብራናዎችንና ብዙ ታሪካዊ እና ሃይማኖታዊ የሆኑ ንግርቶችን አንስተን እንወያያለን። እስከ መጨረሻው ድረስ አብራችሁን ትቆዩ ዘንድ በትትና እንጠይቃለን። አብራችሁን ቆዩ። የኖህ መርከብ በርካታ ጊዜ የሚነሳ አወዛጋቢ መልሱ ያልተገኘለት ምስጢር እንደሆነ ነው። ስለሆነም ስለዚህ የኖህ መርከብ ያረፈችበት ቦታ የት ነው የሚለውን ከተለያዩ መዝገቦች አገላብጠን ያገኘነውን ላምባቢ ለተመልካች እናቀርባለን። ተከታተሉ። የኖ መርከብ ያረፈችው ኢትዮጵያ ውስጥ ወይስ አርመኒያ? የኖ መርከብና ኢትዮጵያ፣ ኖና ኢትዮጵያ፣ የኖ መቃብር ጎንደርና ጥንታዊ ጃንተክል የሚያገናኛቸው ነገር ይኖር ይሆን? የሚልኩን ይዘን ቀርባለን። በተለያዩ ዘመናት ብዙ በርካታ ምርምሮች ተሰርተዋል አውሮፓውያን አቆጣጠር ኢትዮሎጂያኖች በ2007 ዓ ም ይዘውት የወጡት አንድ ምርምር ነበረ። ከባህር ጠለል በላይ ከ40 ሜትር ከፍታ የተቀበሩ ሰባት ትላልቅ የእንጨት ክፍሎችን በአራራት ተራራ ማለትም በአርመኒያ አካባቢ የተቀበሩ ሰባት ትላልቅ የእንጨት ክፍሎች በዚሁ ጫፍ ላይ ማግኘታቸውን ተናግረዋል። ቡድኑም በሬዲዮ ካርቦን የተደገፈው እንጨት ካገኘ በኋላ የእድሜ ዘመኑን ሲለካው ወደ 4800 ዓመታት ገደማ ያስቆጠረ በመሆኑ ምክንያት ይህ የኖር የኖህ መርከብ ክፋይ እንደሆነ መግለጹ ይታወሳል። ነገር ግን እንደ አውሮፓያን አቆጣጠር በ2020 የፍጥረታት ምርምር ኢንስቲትዩቶች ምንም እንኳን ብዙ ጉዞዎች ቢደረጉም የኖህ መርከብ እንዳልተገኘችና ሊገኝም እንደማይችል አስረግጠው ተናግረዋል። በፍለጋቸው ውስጥ ጥቅም ላይ የዋሉ ብዙዎች ግኝቶችና ዘዴዎችን ቢጠቀሙም እውነተኛው የኖህ መርከብ ያረፈችበትን ቦታ እንዲህ ነው ብሎ መናገር አይቻልም፣ የሚል ጥናትና ምርምር ይዘው ቀርበዋል። ስለዚህ የኖህ መርከብ የታረፈች የእኛ የአባቶቻችን የጥንታውያኑ መዝገብስ ምን ይላሉ? ሊቃውንቱስ ምንን ማስረጃ ይዘው ይከራከራሉ? አብራችሁን ቆዩ። ብሉይ ኪዳንን ተመርኩዞ የተጻፈው በ12ኛው መቶ ክፍለ ዘመን የነበረው የጊዮርጊስ ወልድ አሚድ አልአሚድ የጻፈው ወደ ግዕዝ የተተረጎመው ታላቅ ዕብራና ጊዮርጊስ ወልደ አሚድ የሚል መጽሐፍ እንዲህ ይላል። ወነበረት ሐመር አመ ዕሥራ ወሰባቱ ለሆራ አይሉል ዘውቱ መስከረም ውስተ አድባር አራራት ወይቲ እምብሔረ ፋርስ የማይጻዳ ተርቢያ ይላል። ወስሙ ለውቱ ደብረ ውሃቢ ዘውቱ ሙሳን በማለትም ይገልጻል። ይህም ማለት አይሉል በተባለው ወር እሱም መስከረም 27 ድንኳን በአራራት ተራሮች ላይ አረፈች። ይህም የአራራት ተራራ ርቢያ ከተባለ አካባቢ ከሚገኙት ቦታዎች ላይ ይገኛል። በፋርስም ቋንቋ ይህ ተራራ ያረፈበት ቦታ ሙሰል ይባላል፣ ውሃቢ በማለትም ይጠሩታል በማለት ይህ ጥንታዊውና ታላቁ መጽሐፍ ይገልጻል። ይህን ዩበል እንጂ ይህ ቦታ ረቢያ በማለት የተገለጸው ይህ ቦታ የት እንደሆነ አሁንም ሌላ ምርምር ያስፈልገዋል ማለት ነው። ስለዚህ በብዙ በርካታ ሊቃውንቶች መሰረት የኖህ መርከብ ያረፈችበት ኢትዮጵያ ወይስ አርሜኒያ? ስለዚህ የማሳሰሉ ነገሮች እውነተኛ ታሪክ ዳራ ማወቅ በማንነት ፍለጋችንና በወደፊቷ የኢትዮጵያ ከፍታ ላይ ትልቅ የብርሃን ጭላንጭልም ይጠቁመናል። የእኛ ያልሆነውን ሁሉን ነገር የእኛ ነው የምንል ቂሎች ስላልሆን የእኛ የሆኑትን ደግሞ ሕዝብ እስኪረዳን በማንነቱ እስኪኮራ አምላክ የወደዳቸውና ያከበራቸው የአባቶቻችን ልጆች እንደሆን ከዓለም ሕዝብ ይልቅ በአምላክ የተወደደች የዓለም ሁሉ መርከብ የመከራ ጊዜ መጠለያ የጭንቅ ጊዜ ማምለጫ ከተከበሩትም የተከበረች ከከበሩትም እስራኤላውያን እጅግ የተመረጠች በነገሥታት አስከፊ ቀንበር ብትወድቅና ልዕልናዋ ዝቅ ቢልም እውነቷ ወደፊት የሚገለጥላት የቃል ኪዳን ሀገር ስለሆነች ኢትዮጵያ ያለማቋረጥ እናገራለን፣ እንጽፍማለን። ከመታበይ ያልሆነ ፍጹም እውነት ከተራሩ ባልታ ያልመነጭ ሀቅ እኛ ጋር ስላለ ሰሚ ቢጠፋ እንኳን የሚያስተውል ሰው ባናገኝም በታሪክ የሚሳለቅ ትውልድ ቢኖር እንኳን ተስፋ ሳንቆርጥ የተኛው እንዲነቃ ያንቀላፋውም እንቀሰቅስ ዘንድ በአባቶቻችን ልብ ተጠብቃ ስለምትኖረው እውነታዋ ስለተነጠቀችው ኢትዮጵያ እንጮኻለን። ስለ ሀገር ሀብታት፣ ቀደምት ስልጣኔዋ፣ ከነፋስ የሚረቅ የጥበብ ዳራዋ ሰው እስኪገባውና እስኪመለስ ድረስ ወደ ትላንት ማንነቱም እስኪመለከት ድረስ ሰሚ ብናጣ አስተዋይ ባይኖርም እውነት ኃይል አላትና ጊዜና ቦታዋን ሁኔታዋን አግኝታ እስክትወጣ እና እስክትገለጥ የተዳፈነችበት ርመጥም እስኪገለጥ የሰማነው እናገራለን፣ ያየነውንም እንመሰክራለን። የኖህ መርከብ የውሃ ቸነፈር የጭንቅ ዘመኑን አልፋ በስተመጨረሻም የተሐጉር የተሳገራረፈች የሚለው ጥያቄ የብዙ ተመራማሪዎች ምርምር በመላምታዊ ኩነት አካቶ በተለያዩ ድረገጾች ተለጥፎ ለአንባቢያን ቀርቧል። ምርምሩን የሚያካሂዱት የዘርፉ ጠበብቶች ብዙሃኑ ከአውሮፓና አሜሪካ እንዲሁም ከመካከለኛው ምስራቅ በመሆናቸው አንጻር የምርምር ትኩረታቸው የሚሆነው ከሚኖሩበት አካባቢ ጀምሮ ነው። ይህም የሚሆነው በብዙ ምክንያቶች ነው። ዓለም ላይ ያሉ እያንዳንዱ ግኝቶች የራስ ከራስ ከማድረግ የመነጨም ስግብግብነትና በዚሁ አካባቢ ከተገኙም ከፍተኛ የሆነ ከፍተኛ የሆነ የሀገር የቱሪዝም ፍሰትን በከፍተኛ ደረጃ እንደሚጨምር ስለሚታመንም ጭምር ነው። ሌላው ደግሞ እነርሱ የሚያስቡት በአፍሪካ ምድር ላያውን በኢትዮጵያ ምንም አይነት እንዲህ ትላልቅ ነገሮች ይኖራሉ ብለው ከማመን ይልቅ ባለቤትነት ድርሻን ለመውሰድ ይጎመጃሉ። እንግዲህ ለምርምራቸው መሰረት ያደረጉት ታላቁን መጽሐፍ ቅዱስ ዘፍጥረት ስምንት ቁጥር አራት መሰረት አድርገው ነው። መርከቢቱም በሰባተኛው ወር ከወሩም በአስራ ሰባተኛው ቀን በአራራት ተራሮች ላይ ተቀመጠች ይላል። ታዲያ ይህ አራራት የት ነው? ኢትዮጵያ ወይስ አርሜኒያ ያለው አራራት ተራራ ነው? እንግዲያውስ የኖህ መርከብ ያረፈችበት ይላሉ ሊቃውንቱ የአራራት ተራሮች በኢትዮጵያ ውስጥ ከሚገኘው ትልቁ የጣና ሐይቅ ካለው የዘጌ ባህር ገብ መሬት አናት ላይ ከሚገኘው የአራራት ተራሮች እንደሆነ አዲስ የጥናት ግኝት ይነግረናል። ረዘም ላሉ ዓመታት የተሳሳተ ታሪካችን ተቀብለን ኑረናል። እንሆ ዛሬ እውነታው ሲፈርጥ ግን የታሪክ ንጥቂያ የተደረገብን መሆኑን በሊቃውንቱ እውነታው እንዲህም ይገለጣል። በርካታ የውጭ ጻፊያን ሆነ መጠኑ መጠነኛ የሆነው የሀገር ውስጥ ጻፊያን ኖኅ አራራት የተባለው ተራራ ይህም በኤዥያ ምድር ከፍታው ከባህር ወለል በላይ 5165 ሜትር የሆነ እንዳረፈችና ኖህ ካምን ይዞ ወደ አፍሪካ ምድር መጥቷል፣ በሚል የተሳሳተ ታሪክ መሰረት በማድረግ ሲታመን ቆይቷል። ስለዚህ የኖህ መርከብ ያረፈችበት የኢትዮጵያው አራራት ተራራ ወይም የኤስያው አራራት ተራራ ነው የሚለው አወዛጋቢ እና ማስረጃን የሚሻው ሆኗል። ማስረጃውስ ምንድን ነው? ይህንም መረጃ ለማጠናከር ካነበብኩትና ካገኘኋቸው ሀሳቦች እንደሚከተለው አቅርቤላችኋለሁ። በተደረገው የታሪክ ንጥቂያና የነጮች ከልክ ያለፈ ጥላቻ አባታችን ቅዱስ ኖህ የታላቁ ሄኖክ የልጅ ልጅ፣ እግዚአብሔር በሕዝብ ዘንድ ተቆጥቶ ዓለምን በውሃ ቸነፈር ሲመታት የተረፈው ይህ ቅዱስ የእግዚአብሔር ሰው ብቻ ነበረ። ታዲያ ዓለም ለወራት በውሃ ስምጥ ውስጥ ቆይታ የኖህ መርከብ ያረፈችበት ስፍራ አራራት ተራራ የሚባል እንደሆነ መጽሐፍ ቅዱስ ያስረዳል። ኖህና ልጆቹ ያረፉበት ተራራ ማለት ነው። በአሁኑ ጊዜ ይህ አራራት ተራራ ዓለም ላይ ሁለት ቦታ ብቻ ይታወቃል። አንደኛው ኢትዮጵያ ጣና ዳር ዘጌ አካባቢ ያለው ሲሆን አራራት ተራራ ሲሆን በሌላ በኩል እስያ ውስጥ የሚገኘው አራራት ተራራ ነው። ስለዚህ የኖህ መርከብ ጣና አራራት ላይ ነው ያረፈችው፣ ወይስ ደግሞ ቱርክ አካባቢ የምትገኘው አራራት ላይ ነው? እንግዲህ ይህ እስያ ውስጥ የሚገኘው ተራራ 5165 ሜትር ከባህር ወለል በላይ የሆነ ቦታ ቀድሞ የተራራዋ ራስ ከውሃ የመገለጥ እድል ሊያገኝ ቢችልም መርከቧ ግን አታርፍበትም ይላሉ ሊቃውንቱ። እንኳንስ በ5165 ሜትር ከፍታ ይቅርና ባለ 4620 ሜትር ከፍታ ባለው ራስ ደጀንም አታርፍም። ዘፍጥረት ምዕራፍ 8 ሲተነትን እጅግ አጭር ተራራ ላይ ማረፏንም ይገልጻል። ይህም ማለት ስፍጥረት ስምንት አራት እስከ ስምንት እንዲህ ላለም ከመቶ ሃምሳ ቀንም በአምስተኛ ወር ከአምስተኛ ወር በኋላም ውሃ ጎደለ። መርከቢቱም በሰባተኛ ወር ከወሩም በአስራ ሰባተኛው ቀን በአራራት ተራሮች ላይም ተቀምጠች። ውሃውም እስከ አስረኛ ወር ድረስ ይጎድል ነበር። በአስረኛ ወር ከወሩም በመጀመሪያው የተራሮቹ ራስ ተገለጡ። ከአርባ ቀንም በኋላ ኖኅ የሰራውን የመርከቢቱን መስኮትም ከፈተ። ውራንም ምላከው ውሃው እስኪደርቅ ድረስ ወዲያና ወዲህ ይል ነበር። ርግብንም ሰደዳት ይላል። ከላይ ያለው አባባል አንደኛ፣ አምስት ወር በኋላ ውሃው ጎደለ የሚለን መዝነብ አቆመ፣ የመጉደል ምልክት ተጀመረ ማለት ነው። ይህ ባይሆን ኑሮ የሚከተሉትን አረፍተ ነገሮች አይጽፍምልም ነበረ። ሁለተኛ፣ መርከቢቱ በሰባተኛ ወር ከወሩም በ17ኛው ቀን በአራራት ተራሮች ላይ ተቀመጠች። አምስት ወር ሲደመር 6 ወር ሲደመር 17 ቀን አጠቃላይ 347 ቀን ላይ በተፈቀደላት ቦታ መረጋጋቷን ከማዕበልም ማረፏን ይነግረናል። ተጨማሪም ማብራሪያ ይሰጠናል። ውሃውም እስከ አስረኛ ወር ድረስ ይጎርል ነበር የሚለን ሲታሰብ ሲታሰም አስርን በ30 ቢባዛ 300 ቀናት ድረስ ውሃው እየጎደለ ነበር ማለት ነው። ይህ ደግሞ ትልልቅ ቦታዎች ቢገለጡም በመርከቧ ዙሪያ ግን ያልጎደሉ መሆናቸውን እየጠቆመ እንደሆነ ማስረጃ ነው። ሌላውና ሶስተኛው በአስረኛው ወር ከወሩም በመጀመሪያው ቀን የተራሮች ራስ ተገለጠ። ይህ ማለት በአቅራቢያው ያሉ የተራሮች ራስ እንኳን በ271ኛው ቀን ተገለጡ፣ ነገር ግን መርከቧ መሬት አለማንካቷን ይገልጻል ማለት ነው። አራተኛው ከ40 ቀንም በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ፣ ውሃም ከምድር እስከሚደርቅ ድረስ ወዲና ወዳ ይነበረ ይላል። ርግብንም ውሃው ከምድር ፊት ቀልሎ እንደሆነ እንድታይ ሰደደ። ነገር ግን እግሯ የምታሳርፍበት አላገኘችምና ወደ እርሱም ዘንድ ወደ መርከቧ ተመለሰች ይለናል። አንደኛ ይህ የሚሆነው ከ271ኛው ቀን በኋላ 40 ቀን ጠብቆ ነው፣ ሲሰላም 311ኛው ቀን ላይ ማለት ነው። የርግብ በአቅራቢያዋ የደረቀ መሬትም አላገኘችም፣ እንዳላገኘችም ይኸው ይናገራል። የቃል ሌላ የሚጠቁመን መርከቧ በውሃው ላይ ያለች እንቅስቃሴ አለማድረጓን ፈጽሞ መረጋጋቷን ጭምር ነው። የባየውን ኑሮ ኖኅ እንቅስቃሴ አይጀምርም ነበረም። ለዚህ ነው እጁን ዘርግቶም የተቀበላት የሚለው አምስተኛው ዘፍጥረት 8 10 እስከ 11 ያለው። ከዚህም በኋላ እስከ ሰባት ቀን ቆየ ርግብንም እንደገና ከመርከብ ሰደደ። ርግብም በማታ ጊዜ ወደ እርሱ ተመለሰች፣ በአፏ እንሆ የለመለመ የወይራ ቅጠልም ይዛ ነበረ ይለናል። ኖኅም ከምድር ላይ ውሃ እንደቀለለ አወቀ ይላል። ቀጥሎም ይህ እንግዲህ ይህ ድርጊት የተከወነው በ318 ኛው ቀን ነው ማለት ነው። ይህ ማለት የወይራ ቅጠል የሚያመለክተው የሚበቅለው ማለት ነው በወይና ደጋ አካባቢ እንደሚበቅል ይታወቃል። በማታ ጊዜ ተመለሰች ሲልን ከመርከቧ ርቀት የወሎ ገብ ጉዞ በረራ ማድረጓን ይገልጽልናል። ስለዚህ በመርከቧ ዙሪያ ያሉ ደጋማና ወይና ደጋ ቦታዎች ቅጠላቸው እስከሚለመልም ድረስ ኖህ ከመርከብ ያለመውጣቱንና በዚህ ተራራ ጉዞ ብዙ ቦታዎች ላይ የጠፉት እጽዋት በቅለው የለመለሙበት ጊዜ ቢሆንም መርከቧ እንድታርፍበት የተፈለገበት ቦታ እስካሁን ድረስ አለመጉደሉ አለመድረቁን ምን ያህል ዝቅተኛ ቦታ መሆኑን እንዲረዳና ኖህ ዓለም የጸዳችለት መሆኑን ጭምር ብስራት እንደሆነ አበው ይናገራሉ። ታዲያ በዚህ ሰዓት የባለ 5000 ሜትር ከፍታና ባለ 4000 ሜትር ከፍታ ተራሮች ሙሉ በሙሉ ከታሪክ ውጪ ይሆናሉ ማለት ነው። እነዚህ አካባቢ ያለው የተፈጥሮ ሁኔታ እጅግ ቀዝቃዛማና በረዷማ ቦታ ነው። በዚህም በኤስያ በሚገኘው አራራት ተራራ አካባቢ የወይራ ዛፍ ይገኛል ብሎ መገመት አይቻልም። ምክንያቱም እንኳን ወይራ ቅጠል ይቅርና የተገለጠ አፈር የያዘ መሬት እንኳን የለውምና በበረዶም የተሸፈነ እንደሆነ የዘመናት ምስክር ነው። ስድስተኛው ዘፍጥረት 8 ቁጥር 12 እስከ 13 ያለው ደግሞ እስከ ሰባት ቀን ቆየ ርግብንም ሰደዳት ዳግም ወደ እርሱም አልተመለሰችም ይለናል። በኖህ ዕድሜ በ ስድስት መቶ አንድ ዓመት በመጀመሪያ ውር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ውህም የመርከቢቱን ክዳን አነሳ፣ እንሆ ውሃ ከምድር ፊት እንደደረቀ ማየ ይለናል። ይህ ቀን ደግሞ ከ318 ላይ 7 መደመር ማለት ነው። ይህም ማለት 325ኛው ቀን ነው ማለት ነው። ይህም ሆኖ የመርከቧን ላይኛውን ከፈተ እንጂ በሩን ከፍቶት ወደ መሬት መውጣቱንም አለመናገሩ ነው። በዙሪያው ያሉ ቦታዎች ሁሉ ሲደርቁ፣ በእርሱ ዙሪያ ግን ውሃው ገና ነው ይለናል። በዚህ ገለጻም ዙሪያው ለቀሪው ዘመንም ውሃ ገቢ የሆነ ቦታ አካባቢ እንዳለ ለመኖሩ ውሃ የማይቸገርበት መሆኑን ጭምር እየነገረ እንደሆነ ሊቃውንቱ ይናገራሉ። በተጨማሪም 7 ዘፍጥረት 8 14 እስከ 17 ያለው በሁለተኛው ወር ከሆሩም በሃያ ሰባተኛው ቀን ምድር ደረቀች፣ እግዚአብሔርም ለኖህ እንዲህ ብሎ ነገረው፣ አንተ ሚስትና ልጆችህ የልጆች ሚስቶች ይዘህ ከመርከብ ውጣ ከአንተ ጋር ያሉትም አራዊት ሁሉ፣ ስጋ ያላቸው ሁሉ፣ ወፎቹንና እንስሶችን ሁሉ፣ በምድር ላይ የሚንቀሳቀሱ ሁሉ ካንተ ጋር አውጣቸው። በምድር ላይ ይርመሰመሳሉ አለው ይለናል። ይህንን ትዕዛዝ የተቀበለበት ቀንና የፈጸመበት ቀን ከላይ በአንድ አንቀጽ አስሮ በኖህ ዕድሜ በ601 ዓመት የሚለን ይህን ቀን እንደሆነና ከአስረኛው ወር በተጨማሪ ሁለተኛ ወር ከወሩ 27ኛው ቀን መደመር ማለት ነው። ይህ ማለት ግንቦት 27 ያለውን ማለት ነው። የበለጠ ለመረዳት በግርላ አዳም ላይ ዘርዝር ያደርገዋል። እሱም መመልከትም ያስፈልጋል። በግርላ አዳም ላይ መርከቢቱ ማረፈች የሚለው ቃልና በላይና በታች ከሚፈጠሩ የውሃ ማዕበል ነውጥ መረጋጋቷን ነው። በኋላም በዝርዝር የሚነግረን ማለት ነው። የመጀመሪያ ማስረጃው ኖህ ወደ መርከቧ የገባበት ግንቦት 27 ቀን ዕለተ አርብ በሁለት ሰዓት ሲሆን የኖህ ዕድሜው 600 ነበር። በዚያን ዕለት ማለት ነው። በዚህ ዕለት ጀምሮ እስከ ሚያዝያ ሁለት ቀን የኖህ ዕድሜ 601 ሊሞላው አንድ ወር ከ25 ቀን ሲቀረው ምድር ደረቀች። ሆኖም ኖህ ከመርከብ የወጣበት ዕለት ግንቦት 27 ዕለት እሑድ ነው ይለዋል። እንግዲህ አንደኛ ኖህ ከመርከቡ የወጣበት ከአንድ ዓመት ጊዜ በኋላ ነው ማለትም መርከቧ ውስጥ አንድ ዓመት መቆየቱን ይገልጽልናልና ይህም የሚያመለክተው አራራት ተራሮች አጭር እንደሆኑ እንጂ ትልቅ ተራራ አለመሆናቸውንም ጭምር ነው። ለማብራራትም ውሃው እስከ አንድ ዓመት ድረስ እርሱ ባለበት ተራራ አለመድረቁን ለመግለጽ ሲሆን ለኖኅ ዘመኑ 601 ዓመት በሆነው ጊዜ ሚያዚያ ሁለት ቀን ውሃው በምድር ላይ ደረቀ። በሁለተኛ ወር ይሄውም ግንቦት 27 ቀን ይህ ዕለት ኖኅ ወደ መርከብ የገባበትም ቀን እንደሆነ ታሪክ ይነግረናል። ዳግመኛም ኖኅ በዚህ ዕለት በዕለተ እሁድ ከመርከቡ እንደወጣም ይናገራል። በአርባኛው ቀን የተራሮቹ ራስ ከተገለጠ መርከቧ በትልልቅ ተራሮች ራስ ላይ አላረፈችም በማለት አስረግጦ መናገር ይቻላል። የአርመኒያ ተራራ ርዝመቱ በዓለም 27ኛ ደረጃ ላይ ያለ 5165 ሜትር ከባህር ወር በላይ የሆነ ቦታ፣ ቀድሞ የተራራው ራስ ከውሃ የመገለጥ እድል ሊያገኝ ቢችልም መርከቧ ግን አታርፍበትም። እንኳንስ በ5165 ሜትር ከፍታ ይቅርና ባለ 4620 ሜትር ተራራ ለሚሆነው ራስ ደጀንም ልታርፍበት ፈጽሞ አልተቻላትም። እንግዲህ በሁለተኛ ደረጃ የጊዜ አቆጣጠራቸውን ስናይ የጊዜ አቆጣጠሩ አንድ ወር 30 ቀናት መሆኑን ሲነግረን አምስት ወር ማለት 150 ቀናት ይለናል። አንድ ወር በ30 ቀን የምታካፍል በዓለም ታሪክ የራሷ ቀን አቆጣጠር ያላት ብቸኛው ሀገር ታላቋ ኢትዮጵያ መሆኗን እሙን ነው። ይህም ቀን አቆጣጠር መሰረታችን መጽሐፈ ኖክ እንደሆነም ይታወቃል። በዚህ የቀን አቆጣጠር ስሌት በየትኛውም ሀገር አራራት ተራራ ላይ ማረፏን እየነገረን ነው። ኖኅ ከመርከቡ ከወጣ በኋላ 350 ዓመት ከመርከቧ ሳይርቅ፣ ዕለተ ዕረፍቱም ረቡዕ ግንቦት 2 ቀን መርከቧ በነበረችበት ቦታ በ950 ዓመቱ አረፈ ይለናል። እንግዲህ ገድለ አዳም ከገጽ 157 ጀምራችሁ ስታነቡት ይህ ነው። በኢትዮጵያ አራት ተራሮች ማረፏንና ኖኅን በዚህ ምድር መኖሩን አስረግጦ ለመናገር የሚያስደፍረን ማለት እንግዲህ ኖኅ ርስት ሲያከፋፍል በኩፋሌ ምራፍ 9 ቁጥር 1 ላይ ጀምረ ስናነብ በ33 ሶስተኛው እዩ ወልዩ በፊቱ እንዲሆነ ለካምና ለሴም ሊያፌ ትርስት ልትሆናቸው ከአንደኛው ሱባዬ በመጀመሪያው ዓመት ወደ እነርሱ ከተላክን ከእኛ አንዱ ባለበት ምድርን ሶስት አድርገው ከፈሏት። ልጆቹንም ጠራ፣ ልጆቻቸውና እነርሱም ቀረቡ። ሦስቱም ልጆች በያዙት ዕጣ ምድርን ከፈሉ ይላል። እጃቸውን ዘርግተው ከአባታቸው ከኖህ መጽሐፍ ተቀበሉ። ርስት አድርጎ የሰጠው የሴም እጣ ለልጅ ልጆቹ ለዘላለሙ በመጽሐፉ የአገሩ መካከል እጣ ወጣ። አርበኞቹ ካሉበት ተራራ መካከል ከውሃው መውጫ ጀምሮ ግዮን ወንዝ እስከ ጤና ወንዝ ድረስ ወጣ ይላል። በሰሜን በኩል ያለው አገር ሁሉ ለሴም ደረሰ ይለናል። ይቀጥልና ከእርሱ እስኪቀርብ ድረስ ይሄዳል። ይኸውም ወደ ሰሜን የሚደርስ ሕጽረ ልሳን ነው ይላል። ሶስተኛ ዕጣውም ወደ ታላቁ ባሕር ይደርሳል። ይህችን ባሕረ ልሳን ባይረ ግብፅ ትባላለችና ወደ ሰሜን ወደ ምታሳይ ወደ ልሳነ መግቢያ እስኪቀርብ ድረስ አንቅቶ ይሄዳል ይለናል። እንግዲህ ከዚህ ንባብ ላይ ከያዝነው መረጃ እስኪ የሚከተሉትን እንመልከት። አንደኛ የኩፋሌ ጽሁፍ ምስክር እንደነበር ሲገልጽ ወደ እነርሱ ከተላክን ከኛ አንዱ ባለበት አለ። ሁለተኛ ለርስት ክፍፍሉ በመጽሐፉ የተደገፈ መሆኑን እናያለን። ሶስተኛ ደግሞ የሴምን እጣ ማየት ብቻ ዋና ምስክር ይሆናልና የት ቦታ ላይ እንደነበር ግልጽ አድርጎታል። ጣናን ጤና ወንዝ በማለት የርስት ክፍፍሉ መነሻ መሆኑን ልብ ይላሉ ይላል። ሊቃውንቶቹም ቀጥሎም ግዮንን ተንተርሶ ወደ ሰሜን ግብፅን ጠቅሷል። ግብፅም ሰሜን የምትሆነውና ግዮን የምትጋራው ከኢትዮጵያ በመሆኑ ቀደም ሲል ያጸደቅነው በማያሻማ ቋንቋ መገለጽውን አቡ ይናገራሉ። በጣም አስደናቂው ጉዳይ ግብጽ ሰሜን የምትሆነው ለኢትዮጵያ እንጂ ለኢሲያ ምድር አለመሆኑን መረዳት ብቻ በቂ ነው። ስለዚህ የኖህ መርከብ በኢትዮጵያዊ ጣና ሐይቅ ውስጥ በሚገኘው የዘጌ ሀርገብ መሬት አናት ላይ ባለው አራራት ተራሮች ያረፈች መሆኑን በአጽንኦት ይናገራሉ። ካም ቀብሮ በዚቹ ታሪካዊ ቦታ በሆነችው ድብቋሻም ውስጥ እንደሚገኝ አንዳንድ ሊቃውንቶቹ በአጽንኦት ይናገራሉ። እንግዲህ ከብዙ በጥቂቱ የአባቶቻችን አረዳድ እንዲህ አቅርበናል። በእርግጥ ብዙ ምርምር ብዙ ስራ የሚጠበቅብን ቢሆንም አሁን እንደ መግቢያ ይህን ሐሳብ አቀረናችሁ። አሁንስ የኖህ መርከብ ኢትዮጵያ ወይስ ቱርክ አርሜኒያ? ፍርዱን ለእናንተው። በቀጣይ ብዙ ስላልተነገሩ ሚስጥሮችን በጉያቸው ሸሽገው ስለሚታዘቡን ድንቅ ስፍራዎች እንጽፋለን። የኖህ መርከብና ኢትዮጵያ ና ኢትዮጵያ የኖህ መቃብር ከጎንደርና ከጃን ተክል ጋር የሚያያይሩት ታሪካዊ ነገሮች እንዳለና ሚቴክል የተባለችው የኖህ ሚስት ታሪክ አመጣጥ መቃብር እና ድንቅድንቅ የሆኑ ታሪካዊ፣ ሃይማኖታዊ የሆኑ እውነታዊ እሴቶችን ለመነጋገርና እንዲገለጽላችሁ የምትፈልጉ ከሆነ በሀሳብ መስጫ ሳጥን አስቀምጡልን። ለዛሬ አበቃን። ሰላም ለሁላችን፣ ሰላም ለሀገራችን፣ ሰላም ቆዩን።